ሰላም ጤና ፍቅር በረከት ተመኝንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን በአዲስ መረጃ ተገናኝተናል የአዲስ መረጃ ኢትዮጵያችንን በተለይ ደግሞ የተመለከተ ነው ይህ መረጃ እንግዲህ ኢትዮጵያችን ውስጥ የሆኑ ደስ የማይሉ ነገሮች እየሸተቱን እንዳሉ ሁላችንም እንገነዘባለን ይህም ጦርነትን የተመለከተ ነው በጣም ከባድ ሁኔታ ወደፊት እንደሚመጣ በጣም በርካቶች መረጃዎችን እያወጡ ነው ማለት ነው ይህም እንግዲህ ከታሪክ አንጻር እንዲሁም ዘውታኞችም የውጭ ሚዲያ ዘዋሪዎችም በአጠቃላይ ስለ ኢትዮጵያ በጣም ብዙ ነገር እየተባለ ነው ያለው ማለት ነው። አሁን ቀጣዩ ህይወታችን በጣም እንደሚያከብደው ነው እየተነገረ ያለው ይህ መረጃ ምን ይመስላል የሚለውን ነው የምናየው። እርግጥም በሰዎች ዘንድ አልቋል ስንለው በእግዚአብሔር የሚጀምሩ አዳዲስ ቀናቶች ስላሉ እኛ እግዚአብሔርን ተስፋ እናደርጋለን ብለን ነው እንጂ በጣም ከባድ ሁኔታ ነው የሚፈጠረው እየተባለ ነው ያለው። አሁን ካለንበት እንግዲህ ከድጡ ወደ ማጡ እንደማለት ነው። ይሄ መረጃ ምን ይመስላል የሚለውን ነው የምናየው። በጣም ጠቃሚ ነው እኛንም የተመለከተ ስለሆነ ከመረጃው እንደምታተርፉበት እምነቴ ነው። ቤተሰባችንን ያልተቀላቀላችሁ ድማጭ ተመልካቾቻችን ደግሞ ሰብስክራይብ አድርጉና የደወሏ ምልክት ተጭናችሁ እኛን ተቀላቀሉ ስንል ባክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት፣ በሼር አብራችሁን እስከ መጨረሻው ዝለቁ። መረጃውን ከአክሱም ቲዩብ እኔ ሮማን ጸጌ አርሳችኋለሁ። ሰናይ ቆይታ ይሁንላችሁ። ኢትዮጵያችንን ስንመለከት እንግዲህ በታሪክ ውስጥ ብዙ ጦርነቶችን ተጋፍጣለች። ከነዚህ ጦርነቶች ውስጥም ብዙ ጊዜ ድልን እንዳደረገች ይታወቃል። ይህም እንግዲህ የኢትዮጵያውያን እና የመከላከያ ሰራዊት በኩራት የምናነሳው ታሪካችን ነው። ነገር ግን አሁን ነገሩን በጣም ከባድ የሚያደርገው የወንድማማቾች ጦርነት መሆኑ ነው። በጣም የሚያስፈራው ማለት ነው። ምክንያቱም እንደ አድዋ ጦርነት ጣሊያንና ኢትዮጵያ ጦርነት ልናየው አንችልም። ምክንያቱም ያደዋ ጦርነት ኢትዮጵያና ጣሊያን መካከል የተካሄደበት ምክንያት የውጭ ወራሪ ናቸው እነሱ። ኢትዮጵያ ደግሞ ሕልውናዋን ለማስከበር ስትል ጦርነቱን በድል አጠናቃለች ማለት ነው። ኢትዮጵያ በንጉሰ ነገስቱ ደግሞ የሚኒሊክና በኢትዮጵያ ወታደሮች የተነሳ ነው ጦርነቱን እንግዲህ ድል ያደረጉት ማለት ነው። ጣሊያን ኢትዮጵያን የቅኝ ግዛት አድርጋ ለመቆጣጠር በሞከረች ጊዜ ዋጋውን ሰጥተዋት ባደዋ የተካሄደው ጦርነት እንግዲህ ባለድል ሆናለች ሆናለች ኢትዮጵያ የድለኛ ብቻ ሳይሆን አፍሪካም ኩራት የሆነች ሀገር ናት ይህች ሀገር ማለት ነው። በ1935 ጣሊያን ግዛት የኢትዮጵያን ውራ በሙሶሎኒ አስተዳደር የጀመረችው ጦርነት ማለት ነው እና ከዛም በኋላ የጣሊያን ና ኢትዮጵያ ጦርነት ደግሞ ካለቀ በኋላ በትልቁ የሚነሳው የኤርትራና የኢትዮጵያ ጦርነት የኢትዮ ኤርትራ ጦርነት ነው። ከ1998 እስከ ሁለት ሺህ የነበረው ጦርነት ማለት ነው። ይሄ ጦርነት የተካሄደው በኤርትራና በኢትዮጵያ መካከል ነው። ዋና ዋና የጦርነቱ ምክንያቶችንም ስንመለከት አሁን ላይም እየተነሱ ያሉት ጥያቄዎች አሁንም በጣም ብዙዎች እየፈሩበት ያለው የድንበር አለመግባባት ነው። በተለይ ደግሞ በባድመ ዙሪያ ባለው እንዲሁም ቀይ ባህርንም አካቶ ማለት ነው። ጦርነቱ የተጀመረ የነበረውና በ1998 ዓ ምት እንግዲህ ጦርነቱ ተጀምሮ የሁለቱ ሀገሮች የሰው ህይወት በጣም በሚባል ደረጃ በጣም በርካቶች ያለቁበት፣ ኢኮኖሚ በጣም ውድነትም ጨምሮ ኢኮኖሚ የተንኮታኮተበት ውድነቱ በጣም በከፍተኛ ሁኔታ ያሻቀበበት ነበረ። በ2000 ዓ ምት ኢትዮጵያ ድል አድርጋ የተባበሩት መንግስታት ደግሞ ለድርድር ካስቀመጧቸው በኋላ ነው ጦርነቱ የቆመው ማለት ነው። ቢሆንም ግን በዚህም በዛም ወገን ያሉ ወንድማማች ህዝቦች አልቀዋል እጅግ በጣም በዘግናኝ ሁኔታ ማለት ነው። እና ሌላውን ስናነሳ የትግራይ ጦርነት ነው በቅርብ ዓመታት እስካሁንም ድረስ ገና ያላገገመው ጦርነት። እንደገና ደግሞ አሁን ደስ ማይሉ እንቅስቃሴዎች እየታዩ ያሉበት የትግራይ ሁኔታ ነው። ትግራይ ሁኔታ እንግዲህ ስንመለከት በኢትዮጵያ የፌዴራል መንግስትና በትግራይ ክልል መካከል የተካሄደው ነው ዋና ዋና ጦርነቱ ምክንያቶች የእሱን ደግሞ ስንመለከት በኢትዮጵያ የፌዴራል መንግስትና በትግራይ ክልል መካከል የተካሄደው የፖለቲካ እና የስልጣን አለመግባባት ነው። በ2020 እንደ ፈረንጆቹ አቆጣጠር ጦርነቱ ተጀመረ። በሀገሪቱ ውስጥ በርካታ የሆነ ሚሊየን የሰው ልጆች ህይወት ነበረ የጠፋው። በኢኮኖሚ ከፍተኛ የሆነ ጉዳት ነው ያስከተለው። እስካሁኑም ድረስ ደግሞ ከጉዳቱ ማገገም አልተቻለም። በተለይ ደግሞ በትግራይ ያሉ ወንድም እህቶቻችን ያሉበትን ነገር ሁላችን እናውቃለን። በ2022 የሰላም ስምምነት ተፈርሞ ጦርነቱ እርምጃዎች ቆመዋል። ከዛ ቢሆንም ግን አሁንም ላይ ዛሬም ላይ ትናንትም ላይ የተሰሙ ያሉ መረጃዎች ደስ ማይሉ ናቸው። ትግራይም ሰላም በማጣት ውስጥ እንዳለች ነው እየተነገረ ያለው ማለት ነው። ኢትዮጵያ ደግሞ በተለይ ከኤርትራ ጋር የነጋሪት እንግዲህ ጉሰማ ተጀምሯል ማለት ነው። እንደ አጠቃላይ ስንመለከተው ጦርነቱ ኢትዮጵያ በታሪክ ውስጥ ብዙ ጦርነቶችም ተጋፍጣ ብታሸንፍም አሁን የወንድማማቹን ጦርነት ግን ወዳልተፈለገ እልቂት ያምራል፣ በጣም ከባድ ይሆናል ብሎ ዓለም አቀፉ ሚዲያ ራሱ በጣም እያራገበው ነው ያለው ማለት ነው። ይሄ የእርስ በርስ ጦርነት እንግዲህ እውነት ለመናገር የወንድማማቾች ጦርነት አሁን የጀመረ ነው ለማለት አንደፍር። ምክንያቱም በዘመነ መሳፍንት ጊዜም በ16ኛው እና በ17ኛው መቶ ክፍለ ዘመን በዛ ጊዜ ራሱ የእርስ በርስ ጦርነት ውስጥ ገብታለች ኢትዮጵያችን። በተለይ ደግሞ የኢትዮጵያ ነገሥታት እና ዋና ዋና መሳፍንቶች ደግሞ አለቆች በሚባሉት መካከል ሥልጣን ለመያዝ በሚታገሉበት ምክንያት ጦርነትን አስነስተው ነበረ። በጣም በርካታ የሆኑ ኢትዮጵያውያን አልቀው ነበር እና በዚህ ጊዜ የኢትዮጵያ መንግስት ደካማ ሆኖ ብዙ የክልል መሪዎች ነፃ ሆኖ የራሳቸውን ግዛት እንዲያስተዳድሩ አድርጓቸው ነበር። የዘመነ መሳፍንቱ በ16ኛው እና በ17ኛው መቶ ክፍለ ዘመን የነበረው የእርስ በርስ ጦርነት ማለት ነው። ግን እንደዛም ሆኖ የእርስ በርስ ጦርነት ኢትዮጵያም በፖለቲካም በኢኮኖሚም ደረጃ በእጅጉ አድቅቋት የነበረ ነው። ሌላው የጎጃም ጦርነት በመባል ይታወቃል። በ18ኛው መቶ ክፍለ ዘመን የነበረው ጦርነት ማለት ነው። በ18ኛው መቶ ክፍለ ዘመን የጎጃም ጦርነት በኢትዮጵያ ውስጥ ተካሂዷል ማለት ነው። በተለያዩ የኢትዮጵያ ክልሎች መካከል የስልጣን ይሄ ለመያዝ ትግል የሚደረጉት የጎጃም ክልል ከሌሎች ክልሎች ጋር በመጣላት የእርስ በርስ ጦርነት ተካሂዷል። ይሄ ጦርነት ኢትዮጵያም በፖለቲካም በኢኮኖሚ ደረጃም በበርካታ ነገሮች ያደቀቀ ጦርነት ነው። አሁን ባለንበት ጊዜ ደግሞ እንግዲህ በርካታ የሆኑ እርስ በርስ የማያስማሙን ከፍተኛ የሆኑ ግጭቶች አሉ። እንግዲህ እነዚህም ብቻ ሳይሆኑ ከኤርትራ ጋም ያለው ነገር በጣም እየሻከረና ኤርትራም ጦሮን እያስጠጋች እንደሆነ ነው ዓለም አቀፉ ማህበረሰብ እየተናገረ ያለው ማለት ነው። በተለይ ደግሞ ይሄ በኢትዮጵያና በኤርትራ መካከል ያለው ጦርነት ፍጥጫ በማንኛውም ሰዓት ሊጀመር እንደሚችል እንግዲህ የጦር መሪ ጀነራሎች እየተናገሩ ነው ያሉት። ኤኒታይም ሊነሳ ይችላል በማለት ማለት ነው እያስጠነቀቁ ያሉት። የትግራይ ክልልም ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም ከኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ ብለው ተናግረዋል። እንግዲህ እነዚህ ለዚህ ጉዳይ ቅርብ የሆኑ ሰዎች ናቸው እና ይሄ ስጋት ግን ከቃላት አልፎ ወደ ጦርነት ያድጋል ሲሉን የተናገሩት ጦርነቱ ለቀጠናውም ድጋፋ እንደሚሆን ደግሞ በጣም በርካታ ጀነራሎች እየተናገሩ ነው። ሌላም ቦታ ደግሞ እነዚህ የጦር ጀነራሎች በእንግሊዘኛ እያስነበቡ ነበረ፣ ከሌሎች ሚዲያዎች ጋር ሆነው ማለት ነው። በሁለቱ ሀገራት መካከል የሚደረገው ጦርነት ሁለቱ ወገኖች እንደሚባለው አጭርና ወሳኝ እንደማይሆን የገለጹት ጀነራሎች ታዲያ ለቀጠናው አውዳሚ እንደሚሆን የጠቀሱት። በነገራችን ላይ ዩክሬን እና ሩሲያ ጦርነቱን ሲጀምሩ ምንድን ነው የተባለው? በአንድ ሳምንት ውስጥ ተጨርሰዋለች ነው ያለው ሩሲያን ማለት ነው። ምክንያቱም አቅም እንዳላ ስለሚታወቅ ሩሲያ ነገር ግን ጦርነት ነው ጦርነት በጣም ከባድ ነው። ከሌ ያሸንፋል ብላችሁ ማንም ሰው በዚህ ጉዳይ ላይ መወሰን አይችልም። ጦርነት ዛሬ አንዱ ጋ ከፍ ይላል፣ ነገ ሌላው ጋ ደግሞ ዝቅ የሚልበት ነገር ነው ማለት ነው። ጦርነት ነገር ግን ጦርነቱ ሲያከትም የምናውቃቸው የሀገሪቱ ጂኦግራፊ አቀማመጦች ራሱ ናቸው የሚለወጡ። በአፍሪካ ቀንድ በተለይ ደግሞ ከቀይ ባህር አሻግሮ ጉልህ የፖለቲካ አሰላለፍ ከፍተኛ የሆነ የፖለቲካ ለውጥን እንደሚያስተናግዱ እነዚህ ሀገራት ነው እየተነገረ ያለው ግን ኢትዮጵያና ኤርትራ ጦርነት ውስጥ ቢገቡ ደግሞ የሁለቱ ሀገራት ብቻ አይሆንም ዳፋው ማለት ነው። ሩሲያና ዩክሬን እኮ ጦርነት ሲጀምሩ በጣም ብዙ ሀገራት አንደኛ፣ በሳምንት ውስጥ ሊጨርሱት ይችላሉ ብለው እንደ ቀላል ነገር አይተውት ነበር። ሁለተኛ ነገር በሁለቱ መካከል ያለው ነገር አለም ላይ የዚህን ያህል ቀውስ ያስከትላል ብሎ ማንም የጠበቀ የለም። ለምን ጦርነቱ ረጅም ነው ብለው ስላላሰቡ። ነገር ግን ሀገራት በሙሉ ሀያላን በሙሉ ተዋድ ነው። በተለይ ደግሞ ሩሲያ ናት እንጂ ብቻዋን የተጋፈጠችው ለዩክሬን መሳሪያ ከመስጠት ሌላም ሌላም ነገሮችን እያደረጉ በጣም ሎጂስቲካዊ የሆኑ ነገሮችን በማድረግ በጣም እየደገፏት ነበረ ግን ጦርነት ነው ጦርነት ማንም ሰው ሊገምተው የማይችለው መጨረሻ ነው ሚኖ የሚሆነው ማለት ነው እና አሁንም ታዲያ ለምሳሌ አሁን ትላንት ከትላንት ወዲያ በትግራይ ጊዜው አስተዳደሮች በምክትል ፕሬዚዳንት ማዕረግ ያልተማከለ አስተዳደር እና ዲሞክራታይዜሽን ካቢኔ ሴክረተሪያት ኃላፊ የሆኑት ሌተናል ጀነራል ጻድቃን ገብረትንሳይ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳን የቀይ ባህር ደህንነት ላይ በቀጥ ጸጥታ ተጽዕኖ እንደሚያሳድር ነው ሲናገሩ የነበሩት እነዚህ ጀነራሎች እንግዲህ ለእነዚህ አይነት ጉዳዮች ቅርብ ስለሆኑ መረጃው በጣም አሳሳቢ እንደሆነ ነው እየተነገረ ያለው ማለት ነው። ጦርነት ማለት ደግሞ የእያንዳንዳችንን ህይወት የሚበረብር የእያንዳንዳችንን ህይወት አደጋ ላይ የሚጥል ነው ጦርነት ላይ ሄደው የሚዋደቁት ወንድሞቻችን ብቻ ሳይሆኑ ወይም ደግሞ የምናዳው የአደገችውን ሀገራችንን ወደ መበታተን ሳይሆን ሁላችንም ህይወት ህልውናችን እንደ ሀገርም ህልውናችን የሚፈተንበት ጊዜ ነው ከፊታችን ማለት ነው። ከጦርነት የሚያተርፉ ሀገራት የሚያተርፉ ሀያላን ቢኖሩም ለምሳሌ በመሳሪያ ሽያጭ ሊሆን ይችላል፣ በገንዘብ ብድር፣ በሌላም ነገሮች ሊሆን ይችላል። የሚያተርፉ እንዳሉ ቢታወቅም ጦርነት የገጠሙ አካላት ግን አትራፊ እንዳልሆኑ ያለፉት ግዙፍ ጦርነቶች ራሱ ምስክር ናቸው ማለት ነው። እና ይህ የእርስ በእርስ ሲሆን ደግሞ በወንድማማች መካከል ሲሆን ደግሞ ነገሩን ያከብደዋል ማለት ነው። እና የመጀመሪያው የዓለም ጦርነት ራሱ በአውሮፓ ሀገሮች መካከል የተከሰተውን 19ኛው መቶ ክፍለ ዘመንን እንኳን ብንመለከት ለአራት ዓመታት የተካሄደ ጦርነት ነው። ይሄ ግጭት እንግዲህ የዘመኑ ሀያላን ሀገራት በሁለት ተቃራሚ ወገን ተሰልፎ ያካሄዱት ግብ ግብ ነበረና እስከ ሰባ ሚሊየን የሚደርሱ ታጣቂዎች የተካፈሉበት እስከ አስራ አምስት ሚሊየን አውሮፓውያን ደግሞ ህይወታቸውን ያጡበት እጅግ በጣም ትልቅ ጦርነት እንደሆነ ይነገርለታልና እርግጥም አሁን ሶስተኛ የዓለም ጦርነትም ደግሞ እየተፈራ እንዳለ እንደሚቀሰቀስም በጣም በርካታ የሆኑ ማመላከቻዎች አሉ። ምንም እንኳን በዚህ ዕለት ይቀሰቀሳል ተብሎ መናገር ባይቻልም በተለይ ደግሞ አብዛኞቹ እንደሚናገሩት 2025 የፈረንጆቹ ማለት ነው፣ ግማሽ ዓመት ላይ ልክ ስድስተኛ ወራቸውን እንደተሻገሩ ከፍተኛ የሆነ ነውጥ እንደሚመጣ የሚናገሩት ማለት ነው። መላመት ሳይሆን የጦርነት አዋቂዎች እና በዚህ ጉዳይ ላይ በጣም ልሂቅ ናቸው የሚባሉት ዓለም ያለችበትን ውጥረት ስለሚያውቁ በርካታ ሀገራት የሚሳተፉበት ሶስተኛው የዓለም ጦርነት ምናልባትም አፖካሊፕቲክም ሊሆን ይችላል እያሉ ነው። ወዳጅ የሚመስሉ ሀገራት ራሱ ወደዚህ ጦርነት እንደሚገቡ ነው እየተነገረ ያለው ማለት ነው እና አይከሰትም ማለት አንችልም እንደሰው ከሚወጡት መረጃዎች አንጻር ማለት ነው። ምናልባት ግን ከላይ እንዳልኳቸው በሰዎች አለቀ ስንላቸው በእግዚአብሔር የሚጀምሩ አዲስ ምዕራፎች አዲ አዲስ ክስተቶች ስላሉ እኛ እግዚአብሔርን ተስፋ ማድረጉ ነው የሚሻለን፣ እንጂ እንደሚነገረው ከሆነ በጣም ከባድ ነው የሚሆነው ማለት ነው። ምክንያቱም ከጦርነት ማን ነው ሊያተርፍ የሚችለው? እኛስ እንደ ሀገር እንደ ህዝብም እንዴት ነው መቆም የምንችለው? ምክንያቱም አሁን ራሱ እየተንገዳገደ ያለ ነው። የኑሮ ውድነቱን አይታችኋል። ከባድ የሆኑ ወንጀሎች ተስፋፍተዋል። አምራቹ ወጣት በዲፕሬሽን ተጠቅቷል። ስርዓት በስቷል። ራሱን የሚያጠፋ ወጣት በጣም ተበራክቷል። ከዚህ ከዚህ አንጻር እንደው ተስፋችንን እግዚአብሔርን አድርገን ወደ ቀልባችን ካልተመለስን በስተቀረ በጣም ከፍተኛ የሆነ እልቂት ከፊታችን እንደሚመጣ ነው እየተነገረ ያለው ማለት ነው። አሁን ደግሞ እንግዲህ ሀገራችንን ጨምሮ ጦርነቶች እንደ ድሮ አይደሉም። በጣም ዘመናዊ የሆኑ የጦር መሳሪያዎችን ከሚጠቀሙ ሀገራት አንዷ ናት ኢትዮጵያችን ማለት ነው። እና ስለዚህ እልቂቱ ቀላል አይሆንም። እነዚህ ጦርነቶች ከተጀመሩ ከኤርትራ ጋርም ያለው ነጋሪት ውሰማ፣ ጀነራሎቹ እንዳሉት ወደ ጦርነት እንደሚያመራ እርግጠኛ ሆነው ሲናገሩ ነበረ። ኢትዮጵያም ከዚህ እየገፋች ነው፣ ኤርትራም ከዛ እየገፋች ነው። ስለዚህ ከፍተኛ የሆነ ኢኮኖሚያዊም ፖለቲካዊም፣ እንዲሁም ደግሞ ማህበረሰቡ ላይ የሚደርሰው ጫና እንዲሁም ደግሞ እንደ ሀገርም ሊያንኮታኩተን ይችላል ተብሎ እየተገመተ ነው ያለው ማለት ነው። እርግጥ ነው ማሸነፍ ሊኖር ይችላል። ማሸነፍ እንዳለ ሁሉ መሸነፍም አለ። ጦርነትን እንዲ ነው ብለን የምንወስነው ነገር አይደለም። ጦርነት አይደለ። ስለዚህ ከስካሁኖቹ ጦርነት አሁን በተለይ ኢትዮጵያችን ካለችበት አቋም አንጻር ነገሩ ከባድ እንደሚሆን እየተነገረ ነው ያለው ማለት ነው። እና አለማችን በብዙ መንገድ ጦርነቶችን አስተናግዳለች እስካሁኗን ጊዜ ድረስ ማለት ነው። ግን በተለይ ደግሞ የእርስ በርስ ጦርነት ከፍተኛ ዋጋ እንደሚያስከፍል ሩዋንዳን ማንሳት እንችላለን። 1994 ላይ ምክንያታቸው እንግዲህ በሁለት ዋነኛ ብሔሮች መካከል የተነሳው ጥል፣ ሁቱና ቱትሲ በተባሉት ብሔሮች መካከል የተነሳ ጥል ነው። ከዛ በኋላ ውጤቱ ምንድን ነው የሆነው? በአንድ መቶ ቀናት ውስጥ ከስምንት መቶ ሺህ በላይ ሰዎች ነው የተገደሉት ማለት ነው። የሰላም ስምምነት ከጦርነቱ በኋላ ምንም እንኳን ሩዋንዳ ብታደርግ ያንን ጠባሳ መሻል አልቻለችም። ያንን ውድመትን መቀልበስ አልቻለችም። ሌላው ደቡብ ሱዳን ነው። ታሪክ የማይረሳው ልጌት ከ2013 እስከ 2020 የተካሄደው ምክንያታቸውም በፕሬዚዳንት ሳልቫኪር እና በእዳሚ ወኪሉ ሪክ ማቻር መካከል የፖለቲካና የብሄር አለመግባባት ተከስቶ ነው ጦርነቱ የጀመረው ማለት ነው። እና ውጤቱ ምንድን ነው የሆነው አራት መቶ ሺህ በላይ ሰዎች ተገደሉ። በሚሊዮን የሚቆ የሚቆጠሩ ሰዎች ስደተኞች ሆኑ፣ ቤት ንብረታቸውን አጡ፣ ተስፋቸውን አጡ። ከዛ ግን ምን ሆነ? የሰላም ስምምነት በ2020 ተፈረመ ማለት ነው። ያ ሁሉ እልቂት ከተፈጸመ በኋላ እንመልከት ሶማሊያን፣ 1991 ምክንያታቸው የመንግስትን መጣል ነው። መንግስት መውደቅ አለበት ነው። የክልል ነጻነት ጥያቄዎች፣ የተለያዩ የጦር ቡድኖች መካከል ግጭት ተከሰተና ጦርነት ተጀመረ ማለት ነው። ውጤት ውስጥ ምን ሆነ? በሚሊዮን የሚቆጠሩ ሰዎች ስደተኞች ሆኑ፣ አገሪቱ በረሃብ እና በበሽታ እንዳልነበረ ሆነች ማለት ነው። ሰላምና ልማትን ለማድረግ እንኳን ብትፈልግ እንደዚህ በጦርነት የደቀቀች የማህበረሰቡም ስነ ልቦና የተጎዳ ሀገር በቀላሉ አታንሰራራ፣ በርካታ ዘመናትን ይፈጅባታል ማለት ነው። እና ሊቢያን ራሱ ስንመለከት 20112020 የነበረው ምስቅልቅል ምክንያቷ ምንድን ነው? በሞሀመር ጋዳፊ መንግስት መውደቅ ና የፖለቲካ ና ክልላ ለመግባባት ነበረ። ከዛም በኋላ ያሁሉ ሁሉ እልቂት በሺዎች የሚቆጠሩ ሰዎች ተገደሉ። አገሪቱ በብዙ የጦር ቡድኖች መካከል ተከፋፈለች። ብዙ እልቂት ብዙ ውድመት እንደገና ወደኋላ አንድን ያደገች ሀገር ወደኋላ መጎተት ነው። በነገራችን ላይ ጦርነት ከህዝቡ እልቂትን ባለፈ ና በ2020 ዓ ም ግን ስምምነት ተፈረመ። ኢራቅን ተመልከቱ። ኢራቅ 2003 2017 ምክንያቷ ሳደም ሁሴን መንግስት መውደቅ ና የፖለቲካ ና የብሄር አለመግባባት እየፈጠረባት ውስ ውጤቱ ምን ሆነ? በሺ የሚቆጠሩ ሰዎች ተገደሉ። ሀገሪቱ በብዙ የጦር ቡድኖች መካከል ተከፋፍላ ብዙ ጥንቅጥ ካሳለፈች በኋላ ነው በ2017 ኢራቅ ሀገሪቱ ሰላምና ልማትን እንደገና ደግሞ ማካሄድ የተነሳችው ማለት ነው። በዚህ ሁሉ ጦርነቶች ውስጥ የምናየው አንድም ማትራፊ እንደሌለ ነውና እነዚህ ከላይ ጠቀስናቸው ሀገራት የእኛን ሀገር ጨምሮ የኛ ሀገር አሁን በትግራይ ተነስቶ የነበረው ጦርነት ስንት ሚሊየን ህዝቦቻችን እንዳሳጣን በርካታ የመሰረተ ልማቶች እንደወደሙ ተማሪዎች ከትምህርት ገበታቸው እንደቀሩ፣ እሱም ብቻ ሳይሆን በስነ ልቦና በጣም እንደተጎዱ አካል ጉዳተኛ እንደሆኑ አሁን ሀገራችን ምን ላይ እንዳለች አቋሟን ታውቃላችሁና ጦርነት ብዙ ጊዜ ዋና ዋና የሆኑ የፖለቲካ የስልጣን የብሄር የክልል ነጻነት ጥያቄዎች ምክንያት ነው የሚነሱ ጦርነቶች፣ እና እነዚህ ጦርነቶች ግን አገሮቹን በፖለቲካም በኢኮኖሚ ደረጃም እጅግ አድርገው የሚያደቁ ናቸው። እና የሚገርመው ነገር ደግሞ ከዚህ ሁሉ እልቂት እና ከዚህ ሁሉ ውድመት በኋላ እነዚህ ጦርነቶች የሰላም እና የስምምነት መንገድን እንደሚጠቀሙ ነው የሚያሳየው መረጃው ማለት ነው። እና አሁንም ሀገራችን ካለችበት ሁኔታ አንጻር እየተጎሰመ ያለው የጦርነት ነጋሪት በጣም ከፍተኛ የሆነ ውድመትን እንደሚያስከትል ብዙ አዋቂዎች እየተናገሩ ነው። እንግዲህ ነገ የሚሆነውን የሚያውቀው እግዚአብሔር ነው። እስከዛው ግን ለሀገራችን፣ ለዓለማችን ሰላም ሁላችንም ከልባችን መጸለይ እንዳለብን ይሰማኛል። ከመረጃዎቹ ጋር አብራችሁን ስለነበራችሁ ትጋር ልገና እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ይቆየን።